እስቄል ከእናቱ ጋር ቁጭ ብለው እናቱ እዛው ቤተ ክርስቲያን በር ላይ ሆነው እንደው ልጄ እኔ አሁን ከዚህ በኋላ ተስፋ አለኝ ብለ ታስባለሁ ወይ? ስትለው፣ እማ አንቺም ተስፋ አይዘው ልጆቼን በታትኜ እንደዚህ ልጆቼን በችግር እያሰቃየሁ የተቀመጥኩ አሁን እኔ እናት ነኝ ስትል ለእስቄል ትነግረዋለች። እስቄልም ታይ፣ እንደዚህ አትበይ፣ እንደዚህ አይባልም እኮ እማዬ። በቃ እኛ እኮ ጤነኛ ነን፣ ነገ ጧትኛ ደግሞ የማያልቅ ሀብት ንብረት ይኖረናል። ስለዚህ ምንም እንዳትጨነቂ፣ አይዞ ሽሽማ ደሞን ያለው ልሽ የዛሬ መቸገሬ ናትይ ይላታል። እናም ግን ልጄ እንዴት ነው ቤት ከራ ያለው ብለኝ ነበረ እኮ፣ እንዴት፣ የት ደረሰ፣ ምን ላይ ደረሰ? ስትለው እዝቄልም በጣም ይከፋውና፣ እማዬ አለውህ ያሉኝ ጓደኞቼ ሁሉ እኮ ከዱኝ። አይገርምሽም ይህን የምሰራበት ሰውዬ እንኳን ቀደም ብለህ ገንዘብ እንኳን ስጠኝ ስለው ጭራሽ ምን እንዳለኝ ታውቂያለሽ ከስራ እንደተባረርኩኝና ከዚህ በኋላ ደግሜ እዛ ስራ ቦታ እንደማልሄድ ሲነገረኝ እንኳን ደሞዝ አይደለም ቀድሞ መስጠት እንኳን የሰራውበትን ብር አይደለም መስጠት ይቅርና ድጋሚ ወደዚያ መስሪያ ቤት እንዳልሄድ ተነገረኝ። እናም በዛን ሰዓት እጅጉን ተበሳጨው፣ ተናድጄ ምንም ማማራጭ ስለሌለኝ ብቻ እናቴን ለማጽናናት ወደ እናቴ መሄድ እንዳለብኝ አሰብኩኝ። እናም ጓደኞቼንም ጠየኳቸው፣ የምመካባቸው የምኮራባቸው እያልኳቸው ጓደኞቼም እንደማይሰጡኝና እንደሌላቸው እንደለላቸው ገንዘብ ሁሉም ባጠገባቸው ይብን እንዳልሄድ ላይናቸውም እንደተጸየፉኝ ነገሩኝ። እናስ ምን አማራጭ አለኝ እማ? ስለዚህ እግዚአብሔር ይመስገን ከምድራዊ ቤት የልቅ የእመቤቴ ቤት አይበልጥም ብለች ነው። እናም ከሁሉም ርቄ ስለዚህ ከእመቤቴ ቤት ከሷ ደጅ ብናድር ቅር ይልሻል እማ ሲል አረ፣ ልጄ እኔስ ቅር አይለኝም። እናም ም ልጄ እስቄል ምንም እንዳታስብ እንዳትጨነቅ ልጄ እንግዲህ እንዳልከው እናም ነገ ደግሞ እናም ነገ የተሻለ ቀን ይሆናል። ምናልባት አቤልም ነገ የተሻለ ቦታ ላይ ሊደርስ ይችላል። እና አይዞሽ እማ ይላታል። እሷም ችግር የለውም ልጅ፣ በቃ ምንም ችግር የለውም። ከዚህ በኋላ ምንም ነገር እንድታስብ አላደርግህም። አይዞህ ብቻ ደህና ሁንልኝ፣ ጤናህን ይኑርህ። ያው እኔም ስለደከምኩኝ ስለማላግዝህ ነው፣ ና ምንም ችግር የለውም፣ አይዞህ ትለዋለች። እና ምማ በቃ አሁን ሄጄ ምግብ ላምጣና ምግብ እንብላ፣ ስለዚህ ምግብ መብላት ስላለብን አንችም እንደዚህ ኩር ምትብለሽ ከምትቀመጭ ምግብ ላምጣና ምግብ እንብላ ሲል እናቱን ይጠይቃል። እናትም በፍጹም እኔ ያሳል በላም ልጄ በፍጹም አይሆንም ስትል ትመልስለታለች። እንዴ ቆይ አንቺ ግን ለእኔ መኖር አትፈልጊም? እኔ እንዲከፋኝ እንዳዝ ነው እን የምትፈልጊው? እንዴት ነው እንደዚህ የምትኝ? ተስፋዬ ሁለ ነገር አንች ነሽ፣ እና ንች ስትኖሪ ሌነው እኔ መኖር የምችለው። እናም እባክሽን እማ በቃ ለምንድን ነው ብርታት የምትወኝኝ እኮ አንቺ ነበር አሁን ግን ብርታቴንም ሁሉ ነገሬንም አንቺ እየወሰርሽው ነው ሲል ይማጸናታል በቃ እሺ እሺ ይሁን ልጅ እሺ በቃ ሄድ አምጣ ትለዋለች በዛ መሀል አቤል በአጋጣሚ እዛው ቤቱ ቁጭ ብሎ ነበር ሳሎን ላይ እና አሹ ከውጭ ሲመጣ እሺ ጌታው እንዴት ነህ እባክህ እንደ ቤትህ እንደራስህ ቤት አድርገህ እኮ ሶፋውን ተቆጣጠርከው እንዴት ነው ሲለው አቤልም አው ልክ ነህ ወዳጅ፣ እንዴት ነው ጓደኛ አሹ ሲል ይመለስለታል። አሹ እሺ ደህና ነኝ። እንዴት ነው ተመችቷል? እባክህ፣ እንዴት ነው የሰው ቤት እኮ ነው። ለመሄድ አላሰብክም እንዴ? ተነስ እንጂ፣ ወደ ቤትህ ወደ መኖሪያህ መሄድ አለብህ ይለዋል። አቤልም ግድ የለም በቅርቡ ሄዳለሁ፣ ያው ቤቱንም እየጨረስኩላችሁ ስለሆነ በቅርቡ እንለያያለን ሲል ይመለስለታል። አሹም አዎ፣ ንብረታችን ነው። አንተ ምንም አይመለከትም፣ ስለ ንብረታችን ስለ ቤታችን እሱ የኔና እየሰላም ነው፣ ስለ አንተ አይመለከትህም። ሲለው አቤልም አዎ፣ ልክነህ ችግር የለውም። ለማንኛውም አይዞኝ፣ እሺ። ለማንኛውም አስብበትና ከዚህ ቤት ለመውጣት ሞክር፣ ሰላም አትንሳን። እኛ ብቻችን መሆን መዝናናት ነው የምንፈልገው ከባለቤቴ ጋር ሲል አሹም ደረቱን ነፍቶ ለአቤል ይመልስለታል። አቤልም በልሽ አሁን ባለቤትህ እየጠበቀችህ ነው፣ ሂድ፣ ወደ ውስጥ ግባ ያው ያንተ ባለቤትን ብትሆን ዛሬ ትናንት ያንተ ነበረች እኮ አቶ ያቤል ሲለው እሱ ያለፈ ታሪክ ነው። ስለዚህ ዛሬ ላንተ ሰጥችኋለሁና ችግር የለውም እናንተ ዘናፈታ በሉ እናንተ ዘናፈታ ካላችሁ እኔ በቂ ነው ይልና እናም ችግር የለም ይለዋል። እናም አሹም ተነስቶ አሁን ሊሄድላት ውዷ ባለቤት እየጠበቀች ነው ውስጥ ይልና፣ አሹ ወደ ቤት መኝታ ቤት ሲሄድ አቤል ደግሞ ወደ ውጪ ወጥቶ አትክልቶችን እየኮተኮተ እያለ መቅደስ ትወጣና አጐቴ ግን አንድ ነገር እባክህን ልጠይቅህ ስትለው ምንድን ነው የምትጠይቅኝ መቅደስ ደግሞ ምንድን ነው ምን ተፈጠረ ሲል እባክህን ሰላም አይኗን እንደጨፈነች ነው አይኗን አልገለጠችም እባክህን አግዘኝና ሰላምን ከዚህ ጉድና አውጣት ስትለው ስለ ሀሹ ከኔ በላይ አንተ ታውቃለህ አሹ ጥሩ ሰው አይደለም በጣም መጥፎ ሰው ነው ና እባክህን ሊጎዳት ነው ከጎዳት በኋላ ከምናዝን አሁን እንድረስላት ስትል ትማጸነዋለች እናም ደግሞ ያው ትምህርትም አሁን ሊከፈት ስለሆነ እኔ ወደ ትምህርት ቤት ሄዳ ያለሁኝ ማን አላት፣ እች ሴት ሲል ከዚህ በኋላ ስለ ሰላም አይመለከተኝም። ሰላም ራሷን የምታውቅ ሴት ናት። ገብቶሻል? ድሮ የኔ የምወዳት የማፈቅራት የማከብራት ውዷ ሚስቴ ሰላም ነበረች። አሁን ያች ሰላም አይደለችም። ስለዚህ ተይኝ ባክሽ ይላታል። ምን አልከኝ አጎቴስ? ስለ አዎ፣ እናታግዘኝም እንደማላግዝሽ ነገርኩሽ። ከዚህ በኋላ ተይኝ፣ ስለ እሷ ምንም ነገር መስማት አልፈልግም ይላታል። መቅደስም ትናደድና ወደ ውስጥ ስገባ ሰላም እና። አሹ ሳሎን ቁጭ ብለው ነበር እና መቅደስም ቁጭ አለችና ምን